ነገርን ሁሉ ሩቅ የተባለ ሊሆን አይችልም። የተባለን ሁሉ ሰብስበን ብናሳያቸው ቁቡለን ፊት ለፊት ቁቡለን አለት ፊት ለፊት ብናሳያቸው ማካኑ ካኑ ሊዩእሚኑ የሚያምኑ አይደሉም እነርሱ። ኢላ አንየሻ አላሁ አላህ ቢፈቅድ እንጂ ያለ አላህ ከፈቀደ ቅልቦና ላለው ተአምር ሳያይ ይሰልማል እሱ በጆርጅ ቡሽ ምክንያት ነው የሰለም ነው እንዳሉት ይሰልማል። አንድ የአሜሪካዊ ጄነራል በዲሽ የሐረምን ኢማም እና የሰላቱን ስርአት ብቻ አይቶ ማለት ነው። በሶስት ሚሊዮን የሚቆጠር ሕዝብ እስተው ሲል ሰልፍ ይሰራል። ህልቁ በሙሉ ማለት ነው። እኔ በጥቂት የሚቆጠሩ ወታደሮችን ሰልፍ ለማትያዝ መከራ ነው የማየው። ይሄ እስተው በማለት በአንድ ድምፅ ይሄ መለኮታዊ ሚስጥር አለው ብሎ ይሰልማል። እንደዚህ በቃ አላህ ስለምስ ይለው እንደው በቃ ደስ ደስ ይለዋል። እንመጣበታለን። ወላኪና አክሰረሁም የጅሃሉን ግን አብዛኞቻቸው ይህንን አያውቁም ይላል። ማለት መላእክት ስለመጡ ሙታን ስላናገሯቸው አላህ ሊሆን አይመስልም ብለው ሰዎች የሚያሰቡትን ሁሉ ደርድሮ ፊት ለፊት ስላሳያቸው ሰዎች አያምኑም ነው። ወከዛሊከ ጀዓልና ልክ እንዲሁ አደረግን። በአንተ ዙሪያ ተኮልኩለው አንተ ሌተቀን እንደሚዋጉህ አዲስ አይደለም። ጀዓልና ሊኩሊ ነብይን ለነብያት ሁሉ አድወን ጠላትን አድርገናል ሸያጢን ልኢንስ ወልጅን የሰውና የጅን ሰይጣናትን አለ። ሰይጣን ማለት በጣም ስራው ብልሹ የሆነ ማለት ነው። ስለዚህ ተሰይጠነ ማለት አስበሐ አመሉሁ ሙንከረን ማለት ነው። ስራው ጸያፍ ሆነ ማለት ነው። ስለዚህ ተሰይጠነ ረጁሉ ይባላል። ሸያጢን አልኢንስ ወልጅን፣ ተሸይጠነ ረጁሉ እና የሰውንና የጅንን ሰይጣን አድርገናል ዩሂ ባዕዱሁም ኢላ ባዕድን ከፊሉ ወደ ከፊሉ ያስተላልፋል ዙኽሩፈል ቀውሊ የተሸላለመ ውሸት እኮ ነው ፕሮፓጋንዳ የተሸላለመ ንግግርን ጉሩረን ሰዎችን የሚያታልሉበት ነው ወለው ሻአ ረቡከ ጌታ ቢፈልግ ኖሮ ማ ፈዓሉሁ ባላደረጉት ነበረ ግልጽ ነው ቢፈልግ ኖሮ ከዚህ አስገድዶ የከለከላቸው ነበር ነው አስገድዶ ፈዘርሁም ተዋቸው ወማ የፍተሩን የሚቀጣጥፉትንም ማለት ከዛን አሁን ያለንበትን ተጨባጭ የሚናገር ነው ይሄ። ተመልከቱ፣ ይሄ ፕሮፓጋንዳ፣ ይሄ የውሸት ወሬ፣ ይሄ ፍብረካ የሚሰራው አንተ ንቀህ ብትተወው የሚያዳምጥ ሰው ግን ያገኛል፣ ላል የሚያጨበጭብለት ሰው ያገኛል። ሳሊሕ የሆነውን ሰው ሙጅሪም አድርጎ ይስሉታል። ለምሳሌ ጡፈይል ብኑ አምር አደውሲ እየተባለ የየመን ሰው ነው ጡፈይል ብኑ አምር አደውሲ እየተባለ የየመን ሰው ነው። ንጉሥ ነው፣ የደውስ ማለት ነው። የአቡ ሁረይራ ጎሳ ነው፣ ደውስ ማለት መጣ። ወደ መካ እና አቡጃህል ሞልተው ሞልተው ሞልተው ሞልተው፣ እኛ አደጋ ውስጥ ነው ያለነው፣ ሰው እያመፀብን ነው፣ ባሪያ እየታዘዘን አይደለም። ይሄ ነገር አንተ ጎሳ ውስጥ ይገባና ትፈተናለህ እንደ አደራህን። ስለዚህ ሰው የሰማህ እንደሆነ እሱ ዘንድ እንዳትደርስ፣ አንዳችም ነገር ከሱ እንዳትሰማ። ከዛን የሞሉኝ ነገር ይላል። ምንድን ነው ይህን ሰውዬ እንዳላገኝ፣ እንዳልሰማ ፈርቼ ሃሸውቱ ቁጥነ ፊ ኡዙኒ ይላል። እጆሮዬ ውስጥ ጥጥ ጠቀጠቅኩኛለን ጥቅጥቅ አድርጌ ሄድኩኛለን። ልክ ከአባ ስገባ

እንዲሁ ሳልፈቅድ እየሄድኩ እየሄድኩ እሱ ዘንድ ደረስኩ፣ አለ። እሱ በሰላት ውስጥ የሚያረገው ቁርአን የሚቀራው ቁርአንና ዱዓ አበላሁ ኢላ አዩስሚአኒ እያለ ጥጥ እንኳ በጠቀጥቅ እየዘለለ ይገባ ጀመረ፣ አለ። ጆሮዬ በጣም ይስባል ንግግሩ፣ አለ። መጨረሻ ላይ ሰላቱን ጨርሶ ሄደ፣ አለ። ከዛን ቁጭ ብዬ ሳስብ አንተ ጡፈይል ራሱን እኮ ነው የሚለ ጡፈይል ብኑ አምር አደውሲ ነው። አንተ ግን አእምሮ የለህም። ምን ንሃል? ሰው ስለተናገረህ ነው? አንተ ንግግርን ጣፋጩንና መራራውን አታቅም? ብዬ ራሴን ወቀስኩና ጥጡን ነቅዬ ወረወርኩትና የመሐመድ ቤት የት ነው ብዬ ጠየኩኝ። ደረስኩ። ዛ ቤቱ ገባው ሙሐመዶይ ህዝቦችህ እንዲንዲንንዲ ንዲ ብለው ካንተ አስፈራሩኝ። ግን አላህ በግድ እንድሰማህ አደረገኝና ምንድነ የምትጣሉበት ነገር ፈአሪዳ ላይ አምረክ እስቲ ያንተ ምንድን ነው ጉዳይን አቅርብ። ነቢ ስ ለ እስልምና ንተነተኑለት ወቀረአ አለይህ ቁርአን መጨረሻ ላይ ፈበሰጠ የደሁ ከዛ ኋላ አሽሃዱአን ላኢላ ለ ላ አሽ አና ሐመድ ረሱሉ ላ አለ። ከዛን ደውስ ስገባ ህዝቦቼ ደውስ ገባ ህዝቦቼ እንዲቀበሉኛል አላህ ልዩ ተአምር እንዲሰጠኝ ዱአ አድርጉልኝ አለ። ዱአ አደረጉለት። ነብይ ሰለላሁ ዐለይሂ ወሰለም ወደ ህዝባች ወደ ህዝቦቹ ሲሄድ ጡፈይል ኢብኑ ዐምሩ አደውሲ ግንባሩ ያበራ ጀመረ። ኧረ ያአላህ አለ፣ ግንባሬ ካበራማ አማልክቱ እሳት ለኮሱበት ነው የሚባለው አለንጋይ ላይ ለውጥልኝ አልኩኝ አለ። ብርሃኑ ከዚህ ተነሳ አለንጋይ ላይ ሆነኝ አለ። እንደ ባትሪ ማለት ነው። እያበራሁ ገባሁና እንግዲህ አውስሙ እኔ ነኝ ንጉሱ። እኔ መሐመድን ተከትያለሁ አለ። ከዛ በኋላ አባቴ ወደ እኔ ሲመጣ ኢለይከ አንኒ ሂድልኝ፣ ከኔ ካንተ አይደለሁ ከኔ አይደለህ አንተ እኔ ሰልም ያለው ስል ነፍሴ ፊዳ ትሁንልህ ያንተ እምነት ነው እምነቴ አለኝ። ሰለመሱ። ሚስቴ ስትመጣ ሂድልኝ፣ ካንች አይደለሁ ከኔ አይደለሽ እኔ ሰልም ያለው ብላት ነፍሴ ፊዳ ትሁንልህ ያንተ ነው እምነቴ አለች። እሷም ሰለመች። ደውሶች የተወሰኑ ሰለቡ፣ የተወሰኑት ደግሞ አያችሁ ትንሽ ቆዩ። ከዛ በኋላ ዙል ከፈይን የሚባል ጣዖት ነበረ። ከዛን ምን አደረገ ዙል ከፈይን የተባለውን እንዲህ ሁለት እጁን የዘረጋ ጣዖትን እሳት አቀጣጠለና ከስሩ ለኮሰበት። ከዛ በኋላ ካሁን ካሁን አማልክቱ ቀጠፉት እየተባለ ዙልከፋይን ተቃጥሎ ሲያበቃ ነቢዩ ሰለላሁ ዐለይሂ ወሰለም ዱዓ አድርገው ነው ሰዎች ልብ ላይ ያለው ሽርክም አብሮ ተቃጥሎ ጠፋ ይላል። በኸይበር ጊዜ ወደ አያችሁ ሰማና ቤተሰብ ሰልሞ ከዛ መካከል አቡ ሁረይራ አሉ መጡ ወደ ነቢዩ ሰለላሁ ዐለይሂ ወሰለም የነቢዩ እግረኛ ጦር ቀኝ አዝማች የሆኑ እነሱ። ስለዚህ ምን ቢባል አላህ ከፈለገ እንደዚህ ያሰልማል ነው

ይሰሩም ዘንድ ነው። ማሁም ሙቅተሪፉን፣ የሚሰሩትን ስራ በባጢል ማለት ነው። ለዚህ ነው እንዴ ነው እንዴ እንዲህ ነው እንዴ ይባል፣ ይናፈሳል። ስለዚህ የውሸት ፕሮፓጋንዳ እንደዚህ፣ የሙስሊሞችን ስም በማጥፋት የጥሩ ሰዎችን ስም በማጥፋት ይሄ ይሰራበታል። አፈ ገይረላሂ